አገልጋይነት እሳቤው የተዛባው ዛሬ አይደለም፣ ድንገት የመጣ አይደለም። የሌብነት ጉቦኝነት ልምምዱ አዲስ አይደለም፣ ስር የሰደደ ነው። ሰው የመንግስት ሰራተኛ ወይም ኃላፊ ሆኖ ከተቀጠረ ፎር ግራንት የማይነካ የማይጠየቅ የሚመስልበት ሁኔታ ነው በሀገራችን ውስጥ ቢሮክራሲው። ይሄ ልምምድ የሆነ በትክክል ያለማገልገል ቢሮ ገብቶ መውጣት እንደ ሰራተኝነት የሚያስቆጥር ህዝብን አለማክበር፣ ብዙ ለውጥ ልናመጣባቸው የሚገቡ ጉዳዮች ናቸው። ነገር ግን ደግሞ በጣም በፍጥነት ወዲያውኑ እንደ ኮሪደር ልማት አቅደን ለውጥ የምናመጣበት አለ። የሰው ጭንቅላት ላይ ለውጥ መምጣት አለበት። ማህበረሰቡ፣ ተገልጋዩ ራሱ ለውጥ መምጣት አለበት። ጉቦ እየተሸከመ አመራሮቻችንን የሚያበላሽ ሰራተኞቻችንን የሚያበላሽ አለ። ስለተቸገረ ነው እንዳትሉ የተቸገረ ብቻ አይደለም የሚያደርገው አላግባብ ተጠቃሚነትን ጭምር ለማግኘት ሲባል እንደዚህ አይነት ስህተቶች አሉ። ያንን ጫና የሚቋቋም ሰራተኛ አመራር ደግሞ እያበዛን እያባዛን መሄድ አለብን።